መጣ፣ ሰላም አልኩት። በቃ አለቀ። ሆይ የአፏን አትቁጠርባት። መቼ ማሳይተህ መልሰህባታል። ግን ከዚህ በኋላ የአፏን አትቁጠርባት። አፏ ይናገራል እንጂ ውስጧ እኮ ባዶ ነው። ሊያዬ እንግዲህ መቼ ማን አሮጊት ሊያ፣ ምን ታርግሽ ትሉኛላችሁ? እኔ ታስገርመኛለች፣ ነገረ ስሯ ሁላ ያስገርመኛል። ለወሬ ጥማት ልጄ ትሞት ብላ ምላ፣ በማግስቱ ጌታ አሳይቶ ቢመልሳት ምን ትላላችሁ? በቃ የውሸቷ ሰውን ለማጣላት ሰውን ለማቀያየም ሄደች ማለች ተገሰተች። በማግስቱ እግዚአብሔር በልጇ ላይ አሳይቶ መለሰባት። አትገረሙ። ወዲያው እግዚአብሔር ጸሎቷን ሲሰማላት እንግዲህ እዚህ ጋር ምንድነው የምትለው? አቤል አቤል ከቤታዮ ጋር የሚያውረው ያው ፊቱ ላይ የምታዩት ቆንጆ ልጅ ከቤታዮ ጋር አይ ቲንክ ይቀራርባሉ መሰለኝ። እና ቤታዮ እና ኤልሻዳይ ደግሞ ጸብ ናቸው። ባህር ዳር ሄዶ ተንበርክኮ ምናምን እያለች ነው የምታውረው ከዛ ለዛ ወሬ ማሟሚያ ያቃምን ትላለች፣ ልጄ ትሞት ትላለች። ግን ነገሩ ግን ውሸት ነው። ኤልሻዳይ ተገናኘ ሰላም አልኩት ነው ያለችው። እሱም ደግሞ ሰላም ተባባለ። እሷ ካብዳ እንዳወራችው አይደለም። በእርግጥ እሷ ያደረገችው ቤታዩን ለማናደድ ነው። ግን ምላ ተገዝታ ልጄ ትሞት እስከ ማለት ሄዳ፣ ትናንትናም የሚፈጠር ቆንጆ ነው። እግዚአብሔር ልጇን አተረፈላት። ያኔ እንደ ክፋቷ እንደሷ ላይክ ሴጣናዊ ነገር እግዚአብሔር አሳይቶ መለሰላት። ሊያንን ይወዳታለሁ እንደዚሁ ግን የምታደርጋቸው ነገሮች ገረምባታለሁ። ላይክ የወሬ ጥማት፣ ሰውን ለማቀያየም፣ ሰውን በመሀል እንትን ለመፍጠር የምትሄደውን ርቀት አልወዶ። እራሷ የምታደርገውን ነገር ሌላ ሰው ሲያደርገው በጣም አጋና የምታወራውን ነገር አልወዶም። በሰዎች ትቀናለች። አሁን ሰሞኑን ሰላም አዲስ ህይወት ጀምረ ይመስለኛል እጅ አሳየታለች እኛ ትተን እንዴት አንቺ ትጀምረ ያለሽ ብላ ስቀውጠው ነበር ሚዲያ ላይ ትከታተሏት ከሆነ ተቆርጦ ተለቋል። ይሄን ያህል ነው ክፋቷ። የሰው ደስታ አያስደስታትም። በቃ እሷ የምትወደው ሰው ሲሆን ብቻ ነው የምትደግፈው እንጂ ኖርማሊ እንደ አስተያየት ሰጪ አስተያየት ሰጥታት አልፍም። እኛ ትተን እኛ በቃም ብለን ብላ እንትን አድማ ለማስደረግ ትሞክራለች። እሷ ባሏን ፈታ አይደለም ግን ባሏ ስለ ሰደባት ሚዲያ ላይ ካስታወሳችሁ በሽሮ ተጣልተው ምን ገበና አለን እንደ እንዲህ እያለ ሲሰድባት አፍራ ነው ተፋታ ያለችው እንጂ ማን ይሙት ተፋታ እንደዚህ በቀላሉ ሊተዋት እንደውም እሷን ብላለች፣ ዋና ጥላታችሁ የምትፈቱት ባላችሁ ነው ብላለች። ስለዚህ አይተዋትም ነበር ማለት ነው። ውሸት ስለሆነ ነው። አብረው ስለሚኖሩ ነው። እየሰራች ስለምታበላው ነው። ያው የኢትዮጵያ ኑሮ ከባድ ነው። ሰርታ ማብላት አለባት። እንደዚህ እና ወንድ ልጅ ሆዱን ይወዳል። ይሄ ሁሉ እሷ ወዳ ይመስላችኋል? በየስንት ጊዜው ስጋ እንትን የምትለው ወንድ ልጅ ሆዱን ስለሚወድ ያዘ ለማድረግ ነው ከካሜራ ጀርባ ሙህም ምን ተፈጠረ? ትናንትና የቤቷ አጋዥ ፈረደባት። ያቺ ቡርቴ ሽሮ አለቀ ተብላ የምትሰደበው ቡርቴ እ ሽሮ ከእንትን ላይ ከጓሮ ጠፋ ተብላ የምትሰደበው ቡርቴ ካሜራ ፊት ታየሽ ተብላ የምትሰደበው ቡርቴ ትናንትና ምድር ላይ ሊጫወቱ ልጅ ይዛ ወርዳ ሌላ ሰራተኛ አግኝታ ሊያ እንደምንነግረን ነገሩ እንዲገባችሁ እዚያ ጋር ምን አለች ቤታዩን እንትን ለማለት ለማሻከር እንዴት ከተጣለዋት ጋር ትሄዳለ ብላ እንድታኮርፈው እንድትጣለው በደንብ ነገሩ እንዲጋጋል በመሀላቸው በነገራችን ላይ ይሄ የሰይጣን አስተሳሰብ ነው ሶሪ አንቺ አሮጊት አንቺ ፂማም ምናምን አሉባልተኛ እውነት ነው እሷም አሉባልታ አደለ አውርታ የምታድረው። እኔ ኮመንት ከምጽፍ አስተያየት ልስጥ ብዬ ነው። እኔ አስተያየት ነው የምሰጠው። ምንም አይነት ጥቅም የለኝም። ሶ እንዲቃቃሩ ልጄን ንሳይ ብላ ማለች፣ ልጅ ትሙት ብላ ማለች። በማክስቱ እግዚአብሔር እንግዲህ አንድ ፍሬ ገና ሁለት ዓመት ያልሞላት ህፃን ልጅን አሳንሲር ውስጥ ከአንዲት ከሁለት ዓመት ከስድስት ወር ልጅ ጋር ሊፍት ውስጥ አስር ድረስ ሄደዋለች። ማንም አልነበረም። ሁለቱ ህፃናት ብቻ ነበሩ። እግዚአብሔር ያሳያችሁ፣ እግዚአብሔር አሳይቶ ሲመልስ። በነገራችን ላይ ይሄ ትልቅ ቅጣት ነው ለአንቺ፣ የሰውን ደስታ ስለማትፈልጊ የሰው ህይወት ውስጥ እየገባች ስለምትበጠብጪ ጌታ ሊያስተምርሽ ነው። አየሽ በእህትማማቾች መሀል ጸብ ትዘሪያለሽ በወንድምና እህት መሃል ጸብ ትዘሪያለሽ። በዛውም ጸቡ እንዲጋጋልልሽ በልጅሽ ታሟርቻለሽ፣ ትሜያለሽ፣ ትገዘቻለሽ። አሳየሻ ጌታ ውሎ ሳያድር ቀን ሳይ ቁጥር ከዛን ሊፍቱ ያቺ አገልጋዩ ምድር ከሌላ ልጅ ጋር እየተጫወተች ከሌላ ሰራተኛ ጋር እየተጫወተች የሁለቱ የሚጠብቋቸው ልጆች ኬኳና ያች ልጅ ሊፍት ከፍተው ግብት ብለው አስረኛለ። ሊፍቱ ቢዘጋ፣ በነገራችን ላይ ሊያ ምን አይነት እንዝላል እንደሆነች የሚያሳይ ነው፣ ምን አይነት ልጇን ቴኬር እንደማታደርግ አንድ ልጅ ናት፣ አንድ ስራ የላትም፣ ሀያ አራት ሰዓት ላይቭ ላይ ናት፣ ቲክቶክ፣ ቴሌ፣ ዩቲውብ ምናምን ስራ ነው እሱም ችግር የለውም ግን ምን አይነት እዝላል እንደሆነች አንድ ልጅ እንኳን መያዝ አቅቷት ልታጣት ነበረ። ይሄ ዝላልነቷን ነው የሚያሳየው። እንግዲህ ምን አይነት እናት እንደሆነች አስቧት። ላይፍ ላይ ተቀምጣ ልጇ እንኳን ስትጮህ እንዴት እንደምትጮህባት ሰራተኛዋ ላይም እሷ ላይ ነው። ሰው ጊዜ ላትም ለልጇ ማለት ነው። ምክንያቱም ሰው እንዴት አንድ ልጅ መያዝ ያቅተዋል? በዛ ላይ ሰራተኛ ቢያንስ የቤትሽን ብታግዝሽ የሚቆሽሽ ነገሮችሽን ብታጸዳዳ ቢያንስ ልጅ መያዝ የአንቺ ስራ መሆን አለበት። ለምን አንድ ናታ ለእሷ ነው ዋጋ የምከፍለው እያልሽ አይደለ? እኔ በጠቅላላ የእኔ የአንችን እንዝላልነት ነው ያየሁት። አስቢው፣ በእጅሽ ልጅሽን እንትን ብለሽ ነበር አጉላግሽ ነበረ። አንቺም ስታስቢው እየተንቀጠቀጥሹላ ነበረ። እውነት ነው ያንቀጠቅጣል። ሊፍት ውስጥ ይጨንቃል። በነገራችን ላይ ሊፍት ውስጥ መብራት ሲጠፋ በጣም ነው የሚጨንቀው። በጣም ያስደነግጣል። አንዳንድ ጊዜ ይቋረጣል ሊፍት ላይ ይሄ የተለመደ ነገር ነው የትም ቦታ። ግን በጣም ይጨንቃል። እዛው ውስጥ አምስት ደቂቃ እንኳን መቀመጥ አትችሉ ማለት ምንም ላትሆኑ ትችሉ ይሆናል። ለሰዓታት ግን ይጨንቃል። ድንጋጤ አለ። ጨለማ ነው የሚሆነው። አስባችሁታል? አንዲት የሁለት ዓመት ልጅ ሊፍት ውስጥ ገብታ እንደውም ካስተዋላችሁ የሆነ ትንንሽ ቪዲዮ ሲዘዋወሩ ካስተዋላችሁ ልብሳቸውን ይዝባቸውና የሆነ ነገራቸውን ይዝባቸውና ያንጠለጥላቸዋል፣ ሊፍቱ ሲሄድ። ካን ዩ ኢማጂን ኦማይ ጋድ። ሊያ ማሬ ምን እርስ፣ አይ ዶንት ኖው መጨረሻሽ ምን ሊሆን እንደሚችል። በነገራችን ላይ እግዚአብሔር እንትን ይላል ያስተምራል። አንቺም ከዚህ በኋላ ትማሪ ያለሽ እውነት በልጅ እንደ መቀጣት ቅጣት የለም። ከሁሉ ከቅጣት ሁሉ ቅፋት ቅጣት ክፉ በልጅ መቀጣት ነው። ስለዚህ ቴኬር አድርጊ ማለት በእህትና ማቾች መሀል ፀብ አትዝደ ለዛ ውሸቶች ማዳመቂያ አትማይ አትገዘች። ከዚህ በፊትም ካስታወሽ እንትናን ሆዴን ቋንጣ ልክ ያለው ቡላ ልክ ያለው እንዲጣሉ ብቻ ማለት ነው። በባህላቸው የበለጠ ሽኩቻ ለመዝራት ይኸው አንቺ እየኖርሽ ነው። እሱ ዛሬ ሆስፒታል ነው ያለው። ከሰሁላ ተራርቆ ግን በሰዓቱ ጸብ ዘራሽ አይዶን ነው። ለማንኛውም ባህሪሽን አስተካኪ። ከዛም ከዛም አተናከሺ። በነገራችን ላይ ቲክቶክ ላይ ብትመለከቱ አስተያየት የሚሰጧት ነገር እንትን ነው ላይክ የምታደርገው ነገር ስህተት እንደሆነ ነው እየነገሯት ያሉት። ሁል ጊዜ በሰዎች መሀል ጸብ ለመዝራት ማቀሳሰር ደግሞ ማትገባበት ቦታ የለም። እሷ የገባችበት ሁላ ቦታ ጸብ አለ። ለምን እንደሆነ አላቅ። ሁሌም ተጀምሮ እስኪያልቅ ድረስ ሳትጠራ ትገባለች። ከዛን በመሀላቸው ጸብ ዘርታ ነገሩ አጋገና ነው የምትሄደው እኔ ስለታዘብኩ ነው። እኔ ሊያን ወዳታለሁ፣ ፐርሰናል የበፊት ባህሪዋ ደስ ይለኛል፣ ግን አሁን ላይ አይ ዶንት ኖ ምን እየሆነች እንደሆነ። በጣም ውሸታም፣ በጣም ሀሜተኛ። ሀሜት ምንም ችግር የለም ግን ውሸት መጥፎ ነው። በህትና ማሽ ማለት ጸብ መዝራት መጥፎ ነው። እግዚአብሔር አይወደውም። እግዚአብሔር ስለማይወደው በልጅስ ሊያስተምርሽ እንትናለሽ አስብሹ። እንግዲህ ይሄን አንቺ መጨረሻሽን አንቺ ታያዋለሽ ማለት ነው። መጨረሻ ሌላው ነገር ደግሞ ኮመንታተሮች ማለት ነው። ጅስት አስተያየት ነው እየሰጠው ያለሁት፣ ልክ እሷ ለሌሎች አስተያየት እንደምሰጠው እኔ ባየሁት ነገር ነው አስተያየት እየሰጠው ያለሁት። ሶ ኢትስ ኖርማል እና ያ በተቻለሽ አቅም ለውሸትሽ ልጅሽን አትግደያት። ለውሸትሽ ማዳመቂያ ልጄ እንደዚህ ትውል። ልጄ ትሙ ኬኳን ይንሳኝ እንዳለችው ነስቷት ነበረ። እሷ ራሱ ምናለች? ተንቀጠቀጥኩ አለችው። እውነት ያንቀጠቅጣል። አንዲት ሕፃን ልጅ ከአንደኛ ፍሎ እስከ አስር በሊፍት ሄዳ አስባችሁት። ልብሷን ቢይዘውስ? በኢየሱስም ይቀፋል። ለትልቅ ሰው እንኳን ይቀፋል። ማሰብ ቢቋረጥስ? ደግሞ የኢትዮጵያ መብራት እኮ ታውቁታላችሁ አሁን ይመጣል፣ አሁን ይሄዳል። የሆነ ነገሩ ይበላሻል። ኢትዮጵያውያን መብራት ሲጀምር አስተማማኝ አይደለም። ከዚህ በፊትም ገጥሟታል። በነገራችን ላይ ራሷ ሊፍት ተዘግቶባቸው ነበረ። ስለዚህ ያስደነግጣል። ታውቀዋለች። ቴክ በዚህ ደረጃ እንዝላላቱኝ ምን አባቱ ሁሉ ይቀራል። ገንዘብ አላፊ ጠፊ ነው። ይሄ ሁሉ ዋጋ የምከፊው ለልጅሽ ከሆነ ዋጋሽን የከፈልሽውን ዋጋ በትንሽ ነገር አትጭ እኔ ያንን ነው የምልሽ። እና ተማሪ ከስተትሽ እኔ ታናጅኛለሽ። ወድሻለሁ፣ ግን ታናጅኛለሽ። ለምን ሁሌ ጸብ ትውጃለሽ? ሁሌ ውሸት ታውሪያለሽ? አይ ዶንት ኖ ትቀኛለሽ። በሰዎች ሰዎች አዲስ ሕይወት ሲጀምሩ እኛ ትተል እንዴት እንደዚህ ይባላል? ደስ ይላል፣ በርቺ፣ ዋው ምናምን እየተባለ ነው ሰው ሰውነቱን አስተካክሎ ፎቶ ሲነሳ እንዴት ተነሳችሁ ነው? ሰው ራሱን መጠበቅ አይችሉም። ቶሌ ጉዴ። ለማንኛውም ክስተትሽ ተማሪ ጥሩ አስተማሪ ነው። እኔ ግን እወድሻለሁ። ሲሪየስ፣ እኔ እወድሻለሁ። ደስትኛለሽ፣ ሁሉ ነገርሽ ይመቸኛል። ግን ሐሜትሽን ውሸትሽን ተይ። ፐርሰናሊ አልጠላሽም። ስራሽ ግን ዙም ማይሰበኝ መተዳደሪያሽ ነው። ወሬ ግን ያኔ በውሸት ሰው እህትናው እንደምን እያጣላሽ በመሀል ጸብ እየዘራሽ ፍቅር እየጠላሽ መሆን የለበትም። ከተቻለ ሁሉን እያፋቀርሽ ምናምን ነው። ይሄ ጀስት አስተያየት ነው። ላይክ ኮመንት